የዳዊትና እና ጎልያድ ውሎ በወርቀዲኖ በዚያ ሰሞን የብልጽግናው መንግስት የድል ጫጉላ ላይ ነበር መቀለን ያስኩ ብሎ ከአድማስ እስከ አጽናፍ እየደለቀ ታሳስ 1 2013 ዓ ም በሸራተን አዲስ የተዘጋጀው የብልጽግና ድግስ ደግሞ ለየት ያለ ነበር ዕለቱ የሀገሪቱ ጀኔራልና የጦርነቱ ፊታውራሪዎች የትግራይን ህዝብና አመራሮች የደረሰባቸውን መከራ በየተራ እየተረኩ የዜጎችን ሰቆቃም እንደ ኮሜዲ እያቀረቡ ታዳሚውም የቴሌቪዥን ተከታዩ በሳቅ የሚያውካካበት ምሽት ነበር። በዚህ ዕለት ብርሃኑ ጁላ የተባለው የጦር ኢታማዦር ሹም በእርካታ ተውጦ፣ በድል አምቡላ ሰክሮ ከፊቱ ለተሰበሰቡት የጦር መኮንኖችና ሲቪል ባለሥልጣናት ንግግር እያደረገ ነበር በዘራቸው አይድረስ እያለም እየመረቀ ታዳሚዎቹም በፈገግታና በተመስጦ እያዳመጡት በጭብጨባም እያጀቡት ነበር። የታማዦር ማጆር ሹሙ ንግግር ቃል በቃል የሚከተለው ነበር። አሁን ያ የሚፎክር በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። ሰው 27 ዓመት ኢትዮጵያን የሚያህል ሀገር መርቶ ከዚያ ወደ ክልል ሄዶ የፓርቲ ሊቀመንበር፣ የክልል ፕሬዝደንት፣ የቢሮ ኃላፊ ሆኖ ከኖረ በኋላ አሁን በየገጠሩ እግረኛ ሆኖ ሲገኝ እንደዚህ አይነት ነገር በዘራቸው አይድረስ። ሞቅ ያለ ጭብጨባ አጀበው። የሚሰማ የሳቅ ጩኸትም ነበር። ብርሃኑ ከንግግሩ መረዳት እንደሚቻለው ሁልጊዜም ውጤትን የሚለካው ከምቾት በመኪና ከመጓዝና ተያያዥ ሁኔታዎች አንጻር ነው። ዓላማ የሚባል ክብር የሚባል ነገር ጉዳዩ አይደለም። በዘራችሁ አይድረስ ሲል የመረቀውም በየገጠሩ እግረኛ ሆኖ መጓዝን ነው። የደርግ ወታደር ለመሆን ከአርሲ አዲስ አበባ በእግሩ ላለመምጣቱ ማረጋገጫ ለማግኘት ያደረግኩት ጥረት አልቀናኝም። ማወቅ የቻልኩት ነገር ብርሃኑ ጁላ መጀመሪያ የገባው አየር ወለድ እንደነበርና በኋላ ላይ የሰራዊቱን ስንቅ ሰርቆ ሲሸጥ ተገኝቶ በቅጣት ወደ ምድር ጦር እንደተቀየረ ነው። ጊዜ ከምርኮኝነት አንስቶ ኢታማጆር ሹም ያደረገው ብርሃኑ ጁላ ዛሬ ሁሉን ረስቶ በእግር መጓዝን ሲያላግጥበትና በመኪና መሽከርከርን እንደ ድል ሲቆጥረው ማየት መገረምን ያዋልዳል። በእርግጥ ብርሃኑ ጁላ እውነቱን ነው። እነ ጌታቸው ረዳን፣ እነ ደብረ ጽዮንን፣ እነ ስዩም መስፍንን ከመኪናቸው አስወርደን እግረኛ አድርገናቸዋል። በዘራቸውም አይ ድረስ ሲል የተሳለቀው እርግጥ ነበር። የህወሀት አመራሮች ብቻ ሳይሆኑ መላው የትግራይ ልሂቅ ከተማውን ትቶ ቆላ ቆላውን ዱር ቤቴ ብሏል። ትከሻው ላይ ካነገታት ጠመንጃና ከትግራይ ህዝብ ውጭ የሚተማመንበት ነገር ቢኖር ይዋሉ የሚለው ዓላማ ብቻ ነው። እንደዚያ ባይሆን ኖሮማ ወደ ሱዳንም መውጣት ቀላል ነበር። በጅቡቲ በኩልም ተሽሎክልኮ ለማምለጥ መሞከርም በተቻለ ነበር። ብርሃኑ ግን አንድ ነገር ስቷል። የትግራይ የከተማ ልሂቅ ወደ በረሃማው የክልሉ ገጠሮች የወጣው መኪናውን ብቻ ሳይሆን ስልጣኑን ብቻ ሳይሆን ምቾቱንም ብቻ ሳይሆን የሚወዱትንና የሚወዳቸውንም ትቶ ነው። እነሱ ግን ለመብትና ለህዝባዊ ሉዓላዊነት መከበር ነው ይላሉ። መሪዎቹ እንደ ማንኛውም የግራ ዘመን ፖለቲከኛ ገብረ ጽዮን አክሱም ጽዮንን፣ ፈትለወርቅ ገብረ እግዚአብሔር ልዑል እግዚአብሔርን ተማምኖ አይደለም በረሃ የወጡት ይልቁንም ይዘንዋል የሚሉትን እውነት አምነው ነው። ግን ሁሌም እውነት ያለው ሁሉ ይድናል ማለት እንዳልሆነ ብዙ ማጣቀሻ አለ። ቀናኢ ሐሳብ፣ የተረጋገጠ እውነት ይዘው በወጡበት የቀሩ አያሌ ናቸውና ይህ መንገድ ሁልጊዜም አያዋጣም። ከዚህ የተማረ የሚመስለው ህወሃትም መላውን የትግራይ ልሂቅ አስከትሎ ሌላ ህላዊ አለ ብሎ በረሃ ወርዷል። ሌላ ህላዊ አለ የሚለው የበውቀቱ ስዩም ነው ለአንድ ግጥሙ የሰጠው ርዕስ ግጥሙ እንዲህ ይላል ጋን ከጀርባ ወድቆ ገል ሆኖ ቀጠለ ከመሰበር ወዲያ ሌላ ህላዌ አለ ህላዌ ህይወት ወይም ኑሮ የሚለውን ትርጉም አለው። እንደ ግጥሙ ህዋ ተሰብሯል ከስልጣን ጀርባ ወድቋል ልክ እንደ ጋኑ እንዲያም ሆኖ ከመሰበር ወዲያ ሌላ ህላዌ አለ ብሎ እንደ ጻፈው ገጣሚ ከቻለ መልሶ ወደ ጋንነት ለመቀየር ካልሆነም በገንነት ህላዊውን ለማስቀጠል ቆርጦ ጥራይ እንዱሩ ብሏል። እናም ይህ የትግራይ ልሂቅ መኪናውን ጥሎ እግረኛ ከሆነ አራት ወሩን ይዟል። ተሳዳጅ ሆኖ ዳገት እየወጣና ቁልቁለት እየወረደ ተበታትኖ ሰነበተ። ከዚያም በደቡብ ምዕራብ አቅጣጫ ሳምራ አካባቢ ጋብላ ከተባለ ቦታ ደረሰ። ሆኖም በአንድ ቅርጫት ውስጥ እንደተቀመጠ እንቁላል አይነት ነበር ሁሉም አመራር በዚህ ቦታ መሰባሰቡ ሻዕቢያና ብልጽግናን እልል የሚያስብል ድል ሊገኝ የሚችልበት አጋጣሚ ነበር። ጄኔራሎቹም ፖለቲከኞቹም በአንድ ሸለቆ ውስጥ ተሰባስበዋል። በስብሰባው ላይ ለመገኘት ብዙ መዋጋት ብዙ መሞት አስፈልጎም ነበር። በዚያ ሰሞን የብልጽግናው አመራሮችና የሻዕቢያ ሰዎች በቁጭት ሲያወርቱ የነበረው ታሪክ የሚከተለውን ነበር። በጋብ ላይ የተካሄደው ስብሰባ አጀንዳቸው ትግሉን እንዴት እንዳስቀጥል የሚል ነበር። በአንድ ቦታ ሆነን፣ ተበታትነን፣ ወይስ በምን መንገድ የሚሉት ነጥቦችና ተያያዥ ጉዳዮች አስራ አንድ ቀናት ወሰዱ። በዚህ ወቅት የሚያሳደዳቸው ኃይል እንደከበባቸው አወቁ። አመራሮቹ ከዚህ በፊት ባደረጉት ስብሰባ ወደ ትግራይ የገባው ኃይል እየተንቀሳቀሰ ያለው በአብዛኛው በማዕከላዊ ትግራይ በመሆኑ ምክንያት የወቅቱ የውጊያ ሀብቱ ሰውም ሆነ ስንቅ በዚህ አካባቢ ብቻ መሆኑ ልክ እንዳልሆነና የምታገየው አካባቢ እንዲሰፋ ተስማምቷል። አሁን ደግሞ የውጊያ ማዕከል እንፍጠር ወይስ በተበታተነ አኳኋን ጦርነቱን እንምራ የሚለው ውይይት እየተደረገ አንድ ሳምንት አልፎ 11ኛው ቀን ደረሰ። ቅልጥ ባለ ጦርነት ውስጥ የጦፈ ውይይት እያደረገ ያለው ህወሓትና የትግራይ ልሂቅ በመጨረሻ ጥንቅቅ ያለ ከባባ ውስጥ ወደቀ። ጠላቶቹ 360 ዲግሪ አጥር ሰርተው አሸጉት በዚህ ጊዜ የመውጫ ቀዳዳ ፍለጋ መማሰን ተጀመረ ከጋብላ ተነስቶ ወደ ተንቤን ለመውጣት የሚያስችል ክፍተት መገኘቱ ተረጋገጠና ጉዞ ተጀመረ እያንዳንዱ ተጓዥ የአራት ቀን የእግር መንገድ እንደሚጠብቀው ተነግሮታል የራሱን ስንቅ ተሸክሞ መሄድ እንደሚገባውም እንዲሁ እነዚህን ትዕዛዛት ተከትሎም ከደቡብ ምዕራብ ትግራይ ወደ ተንቤን አቅጣጫ ተተለተለ የትግራይ ሰራዊት ጥይት ተመናምኗል። በቂ ስንቅ ማግኘትም የማይታሰብ ነው። በ24 ሰዓት ውስጥ አንድ ጊዜ ምግብ ከተገኘ ትልቅ ነገር ነው። የአብይ ሰራዊት በምድርና በሰማይ የኢሳይያስ ጦር በየቀዬውና በየጥሻው የሚያሳድደው የትግራይ ልሂቅ በቀላሉ ልያዝ ባለመቻሉ የ10 ሚሊዮን ብር ወሮታ ተመድቦ የአፋልጉኝ ማስታወቂያ ወጥቶበታል። ሁሉም ለፍለጋ ተሰማርቷል። ሌላው የደመሰስናቸውን ዜና ለመስማት እየጠበቀ ቴሌቪዥን ላይ አፍጥጧል። እየሸሸ ያለው የትግራይ ፖለቲካ ኃይል ደግሞ እግረኛ ሆኖ እየዳከረ ነው። ከጋብ ላይ የተነሳው ግዙፍ ቡድን አንድ ቀንና አንድ ሌሊት እንደ አክሱም ሐውልት ቀጥ ብሎ የቆመ ቁልቁለትና ዳገት ከወጣና ከወረደ በኋላ አደጋ አጋጠመው። ከፊት ለፊቱ የጠላቶቹ ግዙፍ ሜካናይዝ ሰራዊት እንደመጣ አወቀ። ከዚያም እንደገና ያንኑ መንገድ ትቶ ወደኋላ ለመመለስ ተገደደ። ሆኖም ከኋላም እሳት ነው። የሻእቢያ ሰራዊትና የአማራ ክልል መንግስት ያሰማራቸው ታጣቂ ኃይሎች ጥምረት ፈጥረው መመለሻውን ዘግተውታል። በዚህ መሰረት መውጫ ቀዳዳ ለማግኘት በሚደረገው መፍጨርጨር ቀይሕ አምባ፣ ወድ ሰምሮ፣ ማይ ማዕዶ፣ ዘኪያ፣ አዲ በኸስታን በተባሉ ቦታዎች ተዋጋ። ሆኖም አሁንም አልፎ መሄድ አልቻለም። እናም ወደ ነቀስገ መሻገሪያ ተመልሶ ተዋጋ። አሁንም መፈናፈኛ አላገኝም። ወደኋላ ወደ ተመልሶ መጨረሻ ወደ ጻታና ጃቢ ለመግባት ወሰነ። ከዚያም ወደ አማራ ክልል ዋግምራ ዞን ወደ ጻታና ወርቀዲኖ መጓዝ ግድ ሆነ። ሰራዊቱና አመራሩ ተንጋጭቶ ሲጓዝ ሰቆጣ ጠብቀን ወስለተ የቀረህ ማርያምን አልመረህም የተባለ ይመስላል። ሆኖም የጠላት ኃይልን የሚገጥምበት በቂ ትጥቅ በእጁ የለም። ወታደራዊ አመራሮቹና የአካባቢው አርሶ አደሮች የሚሉትን ብቻ ሰምቶ የሚጓዞ የትግራይ ልሂቅ አማራ ክልል ዘለቀ። በዚያው በዋግምራ ዞን ውስጥ ጻታ በተባለ ቦታም ደረሰ። በዚህ ቦታ ነው እንግዲህ ያላሰበው ሲሳይ የገጠመው። የአማራ ክልልን ልዩ ኃይል ሁለት ሻለቃ ለጥቃት ተጋላጭ ሆኖ አገኙት። ይህ ለጁንታው ትልቅ ፍሪዳ ነበር። ከብዛት አንጻር አይገናኙም። የእነሱ ኃይል በቁጥር ብዙ ነበር። ያገኙትን አጋጣሚ በሚገባ ተጠቅሞበታል። የእኛ ደጀን ሆነው ከአማራ ክልል የተሰማሩ ልዩ ኃይሎችን ሙሉ በሙሉ ደመሰሷቸው። እንደሰማሁት ሰላሳ ደቂቃ አልፈጀባቸው። ይህ ማጥቃት በተተኳሽ እጦት ለተቸገረው ኃይላቸው ትልቅ ድል ያገኙበት ሆኗል። ተክላይ አሸበር የተባለው አዛዣቸው በመቶ ሺህ ጥይት ማርኳል። ይህ ለነሱ ሊታመንና ሊታሰብ የማይችል ተአምር ነበር በማለት ነበር አንድ የብልጽግና ኮሎኔል ሁኔታውን ያስታወሰኝ። በአንድ ጊዜ የትግራይ ሰራዊት የጠመንጃ ካዝናዎች ረሃባቸውን አስታገሱ። የሰራዊቱ የአፈ ሙዝ ላንቃዎች ጥይት ጠገቡ። ከደቂቃዎች በፊት በተተኳሽ እጦት እንደ ዱላ ሆነው የነበሩት የሰራዊቱ ክላሾች ከአፍታ በኋላ እሳት የሚተፉ ሆኑ። አመራሮቹም ሆኑ ጭፍራዎቹ በአካባቢው የተገኘውን የውጊያ ድል ኬክ ቆርሰው ሻምፓኝ ከፍተው ቢዘክሩት ደስታቸው ነበር። ግን እንኳን ኬክ አምባሻም የሌለው ኃይል ነበርና የያዘውን ይዞ ጉዞውን ቀጠለ። ጉዞ ወደፊት መጓዝ ወደ ወርቀዲኖ ነው። ይህ ቀን መጋቢት 10 2013 ዓ.ም ነው። እለቱ ደግሞ ዓርብ፣ ገና ቀኑ አልተጋመሰም። መኪናውን ጥሎ ፈርጥጧል የተባለለት የትግራይ ልሂቅ አንድ ላይ ሆኖ ጉዞውን ቀጥሏል። ጫማውንና ስንቁን የጨረሰ ብዙ ነው። ሐሞቱ የፈሰሰ ግን ያለ አይመስልም። በአንድ ቅርጫት ውስጥ ሁሉንም እንቁላሎችህን አታስቀምጥ የሚለውን የፈረንጅ አባባል ለመተግበርና በተንተን ብሎ ለማደር ፋታ ያጣው የትግራይ ኃይል ተጃምሎ እየተጓዘ ነው። ሻዕቢያና ብልጽግና የህወሓት ሰዎች በጻታ ያደረጉትን ሰምተዋል። በአካባቢው የነበረውን የአማራ ልዩ ኃይልን ትጥቅ ሙሉ በሙሉ እንደማረኩት መረጃ ደርሶታል። በዚህ ያበደው ከብልጽግና በላይ ሻዕቢያ ነው። የኤርትራው መንግሥት ጨሰ። ባንዳ ወያኔ የጦር መሳሪያ እንዲያገኝ ምክንያት እየሆናችሁ ነው በብልጽግና ሰዎች ላይ ጮኸ። ውጊያውን ስላልቻላችሁት እራሴ እዋጋዋለሁ፣ ወያኔንም ሰብስቤ እጨርሳለሁ ሲል ማለ። ከዚያም ለመጀመሪያ ጊዜ በይፋ ወደ አማራ ክልል ወርቀዲኖ ሰራዊቱን አንቀሳቀሰ። ከቦታውም ደረሰ። ኮማንደሩ በያዘው ጭፍራ እርግጠኛ ነው። የኤርትራ ሰራዊት የሚመካበት 22ኛው ክፍለ ጦር እዚህ አለ። 13ኛ 25ኛ ሰላሳ አንደኛና ሰላሳ ሶስተኛ ክፍለ ጦሮች በእሱ ስር ሆነው ለኦፕሬሽኑ ዝግጁ ናቸው። አምስት ሀያ አምስተኛ ኮማንዶ ክፍለ ጦርም በሳንጃና በቲስታ ጭምር ሊዋጋ ሰልፍ ይዟል። ሻዕቢያ እንደ ጎልያድ ግዝፈቱን አምኖ ተሰለፈ። ከዚያም ለአለቃው የሬዲዮ መልእክት አስተላለፈ። ጁንታው በሙሉ እዚህ ነው፣ ደብረ ጽዮን ይታየኛል። ያ ሎቅ ማጽም አለ። ጌታቸው ረዳን ማለቱ ነው፣ ያ ተናጋሪ እንደማለት ጠርጣራው እዚህ ነው እያለ ዘፋኝና ፖለቲከኛ ሳይቀረው እየዘረዘረ ተናገረ። አዛውንቱን ታጋይና የኪነ ጥበቡን ሰው ጠርጣራውን ሻዕቢያ አይወደውም። በኢትዮ ኤርትራ ጦርነት ጊዜ አይበልናንዶ ብሎ ዘፍኖባቸዋል። ኮማንደሩ ልክ ነበር። ከትግራይ ወታደራዊና ፖለቲካዊ አመራሮች መካከል በዚህ ቦታ ያልተገኙት ምናልባት የታሰሩና የተገደሉ ብቻ ሳይሆኑ አይቀሩም። በእርግጥ። የአርሜ አንድና ሶስት አዛዦች ወዲም ቤተይ እና ጀኔራል ምግበይ ኃይለ በሌላ ግንባር ውጊያ ላይ በመሆናቸው በአካል ወርቀ ዲኖ የሉ በተቀረ ሁሉም የሥራ አስፈጻሚ አባላት አሉ ደብረጽዮን ገብረ ሚካኤል ፈትለ ወርቅ ገብረ እግዚአብሔር ጌታቸው ረዳ ጌታቸው አሰፋ ዓለም ገብረዋድ እየተባለ ቢዘረዘር ስልሳ አንድ የፖለቲካ አመራሮች እንደ ብረት ድስት ክብ በሆነችው በወርቀ ዲኖ ተከበዋል የቀራቸው ነገር በበረድ ውስጥ እንደ ንፍሮ መቀቀል ነው። የትግራይ ሰራዊት አመራርም ከላይ እስከ ታች አሉ። ዋና አዛዥ ጀነራል ታደሰ ወረደ፣ ሌላኛው ባልደረባው ጀነራል ጻድቃን ገብረትንሳኤ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ ወዘተ የቀረ የለም። ሻዕብያ ውጊያውን ጀመረ። የመጨረሻውን ውጊያ እንደሚያደርግ አምኖ ምርኮና ግዳይ ጥሎ በሓያላት ዘይትጸዓድ ብሎ እንደሚጨፈር እርግጠኛ ሆኖ በአንድ ቅርጫት የተጠራቀሙትን የትግራይ ሊቃን ሊያደቃቸው ውጊያውን በአራትም ማዕዘን ጀመረ። ወርቀዲኖ ተደበላለቀች። የአካባቢው ተራሮች በመድፍና ሞርታር ተቀጠቀጡ። የውጊያ ግንባሮች በአቧራት ተዋጡ። የትግራይ ኃይሎች የሞት ሽረት ጦርነት ውስጥ ወደቁ። ግማሽ ቀን አለፋቸው። አስቀድሞ በጻታ ከአማራ ልዩ ኃይል የማረኩት ትጥቅ ባይኖር ኑሮ። ይህንን ያህል ሰዓትም ለመዋጋት የሚያስችል አቅም አልነበራቸውም። የተፋፋመው ውጊያ የእሳት በረዶ እየዘነበበት አካባቢው እየጨሰ ነው። በዚህ ጊዜ የአብይ ጀነራሎች እውነቱን ሰሙ። ደብረጽዮንን ገለኗል። ሁሉም አንድ ላይ ናቸው። የሚያመልጥ አንድ ሰው ቢኖር እሱ የድመት ነፍስ ያለው ነው ሲሉም ለአለቃቸው ነገሩት። አብይ ግን አላመናቸው። አስከሬን ካላየሁ አላምንም አለ። ግዳይ ጥላችሁ አምጦ ሲልም አዘዘ። የአብይ ጄነራሎች ልክ ነበሩ። ልክ የሆኑት በደብረ ጽዮን ሞት አይደለም ከዚያ ከበባና የተኩስ ዝናብ የሚያመልጥ የለም ብሎ ማሰባቸው ትክክል ነበር። ተክላይ አሸብር ግን አልተደናገጠም። አርሚ አራት የተባለውን ጦሩን ይዞ በስሩ በርካታ ጄነራሎችና ኮሎኔሎችን አሰልፎ ሰራዊቱን በዚያ ተኩስ፣ በዚህ ግባ እያለ ነው። ብርጋዴር ጄነራል አሰርተ አስቤ የሚባለውን አዛዥ አብሮት አለ። ጀነራል አብርሃ ተስፋዬ ድንኩል ተረጋግቶ እያገዘ ነው። ወዲ አባተና በርሀ ባራኪ ወዲ ራያብ እዚሁ እንደ ሰሊጥ ሊወቅጣቸው፣ እንደ ጤፍ ሊወቃቸው፣ እንደ ሰንበሌጥ ሊሰባብራቸው የመጣውን ሰራዊት ከሚፋለሙት መካከል ናቸው። የግንባሩ የሎጂስቲክ ኃላፊ ኮሎኔል በርሀ በጊኤም የጎደለውን እየሞላ የጦርነቱ የድል ጀንበር በእነሱ በኩል እንድትወጣ ለማድረግ ጥረት ላይ ነው። ሻዕቢያ ያልገመተው መከላከል ገጠሙ። ቀኑን ሙሉ ሲዋጋዋል፣ የግንባሩ አዛዥ ሰውና ሎጂስቲክ እንደተመናመነበት ገባው። በፍጥነት ኃይል እንዲጨመርለት ጥሪ ያቀረበ። በጠየቀው መሰረት ወደ ወርቀ ዲኖ የሚሄድ ጦር ተነሳ። 13ተኛ 16ተኛ 52ተኛ ክፍለ ጦሮች ተንጣሎና ደንጎላት አድርገው ወደ ወርቀ ዲኖ ጉዞ ጀመሩ። ሦስቱንም ክፍለ ጦሮች በምስራቅና ምዕራብ ትግራይ በኩል አድፍጦ ሲጠብቅ የነበረው የትግራይ ሰራዊት መንገድ ላይ ያስቀረው ይህንን ኃይል ወደ ኋላም ወደፊትም ሳይል እየተግበሰበሰ ያስቀረው የአርሚ አንድ አዛዥ ምግባይ ኃይልና የአርሚ ሶስት ኮማንደሩ ወዲም በይት የሚመሩት ሸማቂ ጦር ነው። እንዲያም ሆኖ ይህ የተካሄደው ጦርነቱ ባለቀ ማግስት ነበር። ቀኑን ሙሉ ሲካሄድ የዋለው ውጊያ ዳዊት ጎልያድን በጠጠር ከጣለበት ክስተት በላይ የሆነ ተአምር የተመዘገበበት ሆነ። ዳዊት ጠጠሩን በወንጭፉ ላይ አኖረ። ጎልያድ በዳዊት ድርጊት ሳቀ፣ ተደነቀም። ከእጅ የሚያስጥልህንም አይዋለው ብሎ ዛተ። በራሱም ተመካ ተብሎ እንደተጻፈው ሻዕቢያም በመድፍና ታንኩም ተማመነ። ባለው ወታደራዊ ቁሳቁስና በያዘው ስትራቴጂካዊ ቦታም ተመካ። ከዚያም ውጊያ ከፈተ። በመጨረሻም እንደ ጎልያድ ሆነ። የትግራይ ሰራዊትና አመራር በአማራ ክልል ዋግምራ ብሔረሰብ ዞን ወርቀዲኖ በተባለ ቦታ የተፈጸመበትን ከበባ ሰብሮ ይወጣል ብሎ ያሰበ አንድም ብልጽግና አንድም ሻዕቢያ አልነበረ። የሆነው ግን እንዲያ ነው። ጁንታዎቹ ሰባብረው ተወጡ። ዳዊት የሰማይ ቁራሽ ከሚያህል ጎልያድ እንደታደገችው ጠጠር የትግራይ ልሂቃንን የአማራ ልዩ ኃይል በምርኩ ያስረከበው ጥይት ከወርቀዲኖ ተራራ በላይ የገዘፈውን ሻዕቢያን ለሽንፈት ዳረገ። የጦር አዛዦች ተገደሉ። ሰራዊቱ እንደ ሸክላ ደቀቀ። የሻዕቢያ ሰራዊት የአካባቢውን ሕዝብ አስገድዶ የሟች ጓዶችን አስከሬን በጅምላ አስቀበረ። የወደቁ የጦር መሪዎችን ለማንሳት ግን ብርሃኑ ጁላ ሄሊኮፕተር ላከ። ወደ ባህር ዳር አዲስ አበባና አስመራም እንዲያጓጉዙ ሆነ። የሻዕቢያ ሰራዊት ተገድሎና ተበታትኖ የትግራይ ኃይል ከወርቀዲኖ ሲወጣ ጀንበር ከምዕራብ በኩል እየታየች ነበር። በጦርነቱ ዘመናዊ የውጊያ ራዲዮኖች ሳይቀር ተማረኩ። የትግራይ ሰራዊት ኮቾሮ አዝሎበት በከረመው ጀርባው ፒአርሲ 74 የተባለውን ውድና ዘመናዊ የሬዲዮ መገናኛም ይሸከም ዘንድ የወርቀዲኖ ድል ምክንያት ሆነ። የጎልያድን ትልቅነት ያስረሳችው ጠጠር ፍልስጤማውያንን ዝማ አስባለች። እስራኤላውያኑ የድል ዝማሪያቸውን አዜሙ። ከጎልያድ ግዝፈት የዳዊት ጠጠር በልጣለችና አሕዛብ ጸጥ አሉ። አመሻሹ ላይ የትግራይ ጀነራሎች ጨርሰነዋል ያሉትን ውጊያ እየለቃቀሙ መሆናቸውን ለአለቆቻቸው አሳወቁ። ጦርነቱ መገባደዱ ሲታወቅ በዚህ ጉደኛ ግንባር አዛሽ ሆነው ከዋሉት ጀነራሎች መካከል ብርጋዴር ጀነራል ዐሥርተ ዐሥራና ኮልኔል በርሀበጌ በአቅራቢያቸው ወዳለው ወንዝ ወርደው እግራቸውን መታጠብ ጀመሩ። የሬዲዮ መገናኛ የያዙ አጃቢዎችም አጠገባቸው አሉ። በዚህ መሃል ግን እንዲሆነ በመሸሽ ላይ የነበረ አንድ የሻዕቢያ ወታደር አሻግሮ ሲመለከት ሬዲዮ መገናኛ የያዙ ሰዎችን ወንዙ ዳር ታዩት። ምናልባትም አመራር ሊሆን ይችላል ብሎ በማሰብ የአርፒጂ 7 ሮኬትን አከታትሎ ተኮሰ። የተኮሰው ጥይት ግን ጄኔራል 10 ታ ኮርኔል በርሀ በግ የተባሉ መኮንኖችን መግደሉን አላወቀ። በዚህ ሁሉ እሳት ያልነደደው ብረት በመጨረሻ ቀለጠ። የአልሸባብን ጦር በባይድዋ በረሃዎች ያንኮታኮተው፣ የአልቃይዳን ክንፍ የኢትዮጵያን ምድር እንዳይረግጥ የተዋደቀው አስርተ አስራ ተገደለ። የኢትዮጵያ መከላከያ የምስራቅ እዝ ምክትል አዛዥ የነበረው ጀነራል ተሰዋ። የሎጂስቲክስ ጠበብቱ በደቡብ ሱዳን የኢትዮጵያ ወታደራዊ አታሽ የሆነው የሻዕብያን የጥፋት መስኮቶች ሲዘጋ የኖረው በረኸ በጊዕም በመጨረሻ በሻዕብያ ሮኬት እንደ በግ ተረሸነ። ሁለቱ መኮንኖች ሞቱ። ይህ ጦርነትና የመኮንኖቹ ሞት በድሮ ጊዜ የተካሄደ ቢሆን ኖሮ የዘመኑ አዝማሪ እንዲህ ብላ ትገጥም ይመስለኛል። ከድሉ በኋላ ወንዝ ዳር ሄድከው ወንድም ማሰርተ እስራ ድምፅህ ጠፋምን ነው? ኮሎኔል በረኸ አድራሻህ ወዴት ነው? ገድለውህ እንዳይሆን ወንዝ ዳር አግኝተው። ጀግና የሚወድቀው ባጓጉል ቦታ ነው። ያየሰው ሽመልስ ይቀጥላል። እኔ ግን እዚህ ጋር በቃው።